አንድ ወር ባልሞላ ጊዜ ውስጥ ሀብታም የምትሆኑበትን መንገድ ላሳያችሁት። አክቹሊ ምንም ሀብታ የምትሆኑበት መንገድ አይደለም። ይሄ ሀብታም የምትሆኑበት መንገድም ክሪፕቶ ትሬዲንግ ይባላል። ትቀልዳለ፣ አንተ እኔኛ ነግ ተመርምራል። ሳይኮሎጂ ሜቶሎጂ፣ አንጎል ሰላም ነው። አክቹዋሊ ይህ መንገድ በፍጥነት ሀብታም የምትሆኑበት መንገድ ባይሆንም ያው ክሪፕቶ ትሬድ ማድረግ ለምትፈልጉ ፊቸር ትሬዲንግ ይባላል። ና ክሪፕቶ ትሬድ የምታደርጉበት መንገድ ፊቸር ትሬዲንግ፣ እንዴት ትሬድ እንደምታደርጉ እንዴት ዶላር ዲፖዚት እንደምታደርጉ ና ያንን ዲፖዚት ያደርጋችሁትን ዶላር ደግሞ እንዴት ወደ ፊቸር ልካችሁ ፊቸር ላይ ትሬድ እንደምታደርጉ ፕላስ ደግሞ ፕሮፊታብል ስትሆኑ ደግሞ ያንን የከፈታችሁትን ትሬድ እንዴት እንደምትዘጉ ከዛ በኋላ እንዴት የሰራችሁትንም ገንዘብ ደግሞ እንደምታወጡ በዚህ ቪዲዮ ያሳያችኋለሁ። ቀጥታ ወደ ቪዲዮ እንዘልቃለን። ባይናንስ ፊቸር ትሬድ ለማድረግ መጀመሪያ ያላችሁን አሴት ወደዛ መላክ አለባችሁ፣ ወደ ፊቸር ማለት ነው። እዚች ጋር ዋሌት የምትለዋ ውስጥ ገብታችሁ ትን ዋሌት የምትለዋን ስትነኩት እንደዚህ የሚከፍትላችሁ እና እዚህ ጋር ትራንስፈር የሚላለ ዜን ትራንስፈር የሚለውን ትነኩታላችሁ። መጀመሪያ ግን እናንተ የሲዲቲ እንዳላችሁ ታረጋግጣላችሁ። ዜን ትራንስፈር የሚለውን ነክታችሁ እዚህ ጋር እዚች ጋር ስፖርት ዋዴት የሚለው ፍሮም ስፖርት ነው። ልክ ነው። እኔ ስፖርት ላይ ያለኝ ፈንዲንግ ላይ ከሆነ ያለው እናንተ ከፈንዲንግ ትሉታላችሁ። ከፒቱፒ የገዛችሁት ከሆነ ፈንዲንግ ላይ ስለሚቀመጥ ማለት ነው። ይህን የሚለው ጋር እዚህ ጋር ዩስሲዲ ኤም ፊቸር የሚለውን መሆኑን ቼክ ማድረግ ነው። እዚህ ጋር ክሮስ ማርጅን የሚለው በሌቨሬጅ ምናም ትሬድ የምታደርጉት ነው፣ በብድር ምናም። ይሄ ኮይን ኤም ፊቸር የሚለውንም አይደለም፣ ፈንዲንግም አይደለም፣ አይሶሌትድ ማርጅንም አይደለም። እዚህ ጋር የዩስሲዲ ኤም ፊቸር የሚለውን እሱን ትነኩታላችሁ ማለት ነው። ከዛ በኋላ የምትፈልጉትን አማውንት ታስገባላችሁ ማለት ነው። ከዛ በኋላ ኮንፊርም ትራንስፈር ትሉታላችሁ። ቀጥታ ወደ ስፖርት ያስገባላችኋል ማለት ማለት ነው። ስፖት አልኩኝ ወደ ፊቸር ያስገባላችኋል። ሶ አሁን ወደ ፊቸር ወደ 19 ወደ 20 ዶላር ምናምን ነገር አለበት አሁን ትሬድ ማድረግ እንችላለን ማለት ነው። ሶ እዚህ ጋር ትሬድ የምትለዋ እናካለን። ሶ ትሬድ የሚለውን ከነካም በኋላ እንደዚህ ነው የሚከፍትልን ፊቸርን ይከፍትልናል ማለት ነው። ትሬድ የሚለውን ሳንነካም ቀጥተ ፊቸር የሚለውን ነክተን መግባት እንችላለን። እንደዚህ ከመጣልን በኋላ ላይ እቺኛዋን ሶ ዩኤስዲቲ የምትለዋ ጋር የምንፈልገውን ፔር እንከፍታለን ማለት ነው። ለምሳሌ ትራምፕ ከሆነ ትራምፕ ዩኤስዲቲ ብለን ሰርች እናረጋለን። እንደዚህ ያመጣልናል ማለት ነው። ቻርት ማየት ከፈለግን እዚህ ጋር ምልክት መንካት እንችላለን። እንዴት እየሄደ እንደሆነ እንደሆነ እንዴት እየሆነ እንደሆነ ቻርቱን እዚህ ጋር ገብተን ማየት እንችላለን ማለት ነው። ግን እናንተ ቻርቱን እያያችሁ የምትፈልጉትን ዲሲሽን ዲሳይድ ማድረግ ትችላላችሁ። እዚህ ጋር የምትፈልጉትን የምታሰምሩበት እያንዳንዱ ነገር አለ። አሁን ይሄ ችኛው አሁን ትሬንድ ላይን የምታሰምሩበት ነው። እዚህ ጋር እች ጋር አምጥተን እንዲህ ብንነካው ከዛ በኋላ እዚህ ጋር ወስደን አንድ ክሊክ ካረግን ያሰምርልናል ማለት ነው። ትሬን ላይንን ምናምን ነገር ኤቭሪቲንግ አለ በቃ እዚህ የምትፈልጉት ነገር አሁን ሎንግ ፖዚሽን ምናምን መክፈት ከፈለጋችሁ ከየት ስኬት ነው። ከዚህ ጋር ስኬቱ አሁን ከዚች ጋር ጀምርና ያው ሎንግ ፖዚሽን ከፍቶልኛል እስከፈለግኩበት ወስደዋለሁ ማለት ነው። ስቶፕሎስ ምናምን ምታስቀምጡትን ምናምን ደግሞ እዚህ ጋር ማየት ትችላላችሁ ማለት ነው። ወንደዚህ አይነት መንገድ መግባት ትችላላችሁ። ይሄ ፊቸር ትሬድ ልታደረጉ ነው ማለት ነው። ገቡ ስትሉ እዚህ ጋር የምትፈልጉትን አማውንት ይሄኛው ማርኬት የሚለው ያው በማርኬቱ ፕራይስ መሆኑን ለማረጋገጥ ነው። ሊሚት ከፈለጋችሁ ሊሚት ወርደር ማስቀመጥ ትችላላችሁ። አሁን እዚህ ጋር ይሄንን ስቤ መቶ ላይ አድርሼው ሊሚት ላይ ሆነው በስልሳ ሁለት ዶላር እዚህ ጋር ፕራይስ የሚለው በስንት ፕራይስ ላይ ልግዛለው ነው። እኔ አሁን አምሳ ሲደርስ ግዛልኝ ከሆነ አምሳ ለና እዚህ ጋር ይሄንን መቶ ፐርሰንት አደርጋለሁ ያው ሙሉ ዶላሩን ነው እዚህ ጋር ቲፒ ቴክ ፕሮፊት መውሰድበት ማለት ፕሮፊታብል ሲሆን ሚዘጋልኝ ቦታ እራሱ ራሱ አውቶማቲክ የሚዘጋልኝ ቦታ አስቀምጥለታለሁ እዚህ ጋር ቴክ ፕሮፊት ብዬ እኔ ለምሳሌ መቶ ዶላር ሲደርስ እንዲዘጋ ከፈለግ ስቶፕሎሴን ደግሞ ሀያ ዶላር ሲደርስ እንዲያደርግልኝ ከፈለግ እናደርገዋለሁ። ከጨረስኩ በኋላ ሎንግ ከሆነ የሚሄደው ሎንግ ለዋለሁ ማለት ይኸው ኦርደር ያስቀምጥልኛል ማለት ይ ይህንን ኦርደር ሲነካልኝ አሁን ይከፍታል ማለት እንደዚህ እያደረግን ትሬድ እየከፈትን ፊቸር ላይ ትሬድ ማድረግ እንችላለን ማለት ሴልም ከሆነ እንደዛ ተመሳሳይ ነው ማለት ነው። እኛ አሁን ትሬድ ስንገባ የገባ ነው እዚህ ጋር ዜ ነጥብ ሶስት ሁለት አካባቢ ነበረ ኦልሞስት እዚህ ጋር በላይን ላሳያችሁና እዚህ አካባቢ ነበር የገባ ነው ሎንግ ስንገባ ማለት ነው። እዚህ ጋር አካባቢ ነበር የገባ ነው። ሶ አሁን ማርኬቱን ብታዩ ያው አፕ ሄዶልናል ማለት ነው። ሶ ሎንግ ገብተን ሎንግ ሄዶልናል ማለት ነው። ስለዚህ ፕሮፊታብል ማለት ነው። ሶ እንደዚህ ነው። አሁን ፕሮፊታችንም ሎሳችንም ያው ሴል ብገቡ ሾርት ብገቡ ደግሞ ሴል ነው። ሶ ወደታች ነው የምትገቡ። ከዚህ ከላይ ለምሳሌ ከላይ ወደታች መግባት ትችላላችሁ ማለት ነው። ሴል ከዚህ ወደዚህ ማለት ነው። ከዚህ ጋር ጀምሮ ወደታች መግባት ትችላላችሁ ማለት ነው። ለዛ እያረጋችሁን ብትገቡ ሴል ነው ማለት ነው። ያ ሴል ወይ ደግሞ ሾርት ነው የሚባለው። ከዚህ ጋር ደግሞ እኛ ተነስተን ከዚህኛው ጋር ወደ ላይ የሄድነው ደግሞ ሎንግ ነው የሚባለው ማለት ነው። ሶ እንደዚህ ሎንግ እና ሾርት ወይ ደግሞ ባይ እና ሴል ያው ሴል ማለት ሾርት ነው። ባይ ማለት ደግሞ ሎንግ ነው። እዛ እየገባችሁ ነው ማለት ነው ትሬድ የምታደርጉት። ናችሁ ደግሞ ፕሮፊታችሁ ላይ እያላችሁ መዝጋት ከፈለጋችሁ አሁን እዚህ ጋር እዚህ ጋር መዝጋት ከፈለግኩኝ ክሎዝ የሚለው እናካዋለሁ ኮንፊርም እለዋለሁ ማለት ነው። ግን ልብ ማለት ያለባችሁ እዚህ ጋር አርኦአይ የሚለው አርኦአይ የሚለው ኦልሞስት የሚያሳየን የኢንቨስትመንታችንን ኤፊሸንሲ ወይም ደግሞ ፕሮፊታቢሊቲያችንን ነው የሚያሳየን አርኦአይ ማለት ነው። ሪተርን ኦን ኢንቨስትመንት ነው የሚባለው። ሰው ደግሞ ሪተርን ኦፍ ኢንቨስትመንት ማለት ትችላላችሁ። ሰው ኢንቨስት ያደረጋችሁትን ምን ያህል ሪተርን አግኝታችኋል የሚለውን ካልኩሌት የምታደረጉበት ነው ይህን ካልኩሌት የምታደረጉት ኔት ፕሮፊታችሁ ሲካፈል ለኮስት ኦፍ ኢንቨስትመንት ወይ ደግሞ ኢንቨስት ያደረጋችሁትን ገንዘብ አማውንት ሲባዛ ለመቶ ተደርጎ ነው ማለት ነው አሁን ለምሳሌ እዚህ ጋር ኔት ፕሮፊታችን እዚህ ጋር አንድ ሪያላይዝ ፒኤንኤል ብሎ አለ በዩስዲቲ ማለት ስለዚህ አንድ ነጥብ ሶስትን ይዛችሁ ይሄ ኔቱ ነው ለስንት ታካፍላላችሁ ለአስር እኔ አሁን ኢንቨስት ያረኩት አስር ዶላር ነው ማርጅኑን ተወት ማርጅን ሌላ ነው ግን ኢንቨስት ያረኩት አስር ዶላር ነው አቀዋሉ አስር ዶላር እንደነበረ ሰው ያንን አንድ ነጥብ ሁለት ነው ወይም ደግሞ አንድ ነጥብ ሶስትን ለአስር አካፍላችሁ ለመቶ ስታበዙ የሚመጣ ውጤት ነው ማለት ነው። ይሄ ሶ ይሄ ማለት ዋን ፖይንት ቱ ይካፈል ሲካፈል ለአስር አድርጋችሁ ይህንን ደግሞ ሲባዛ ለመቶ ፐርሰንት ስታደርጉት ማለት ነው። እንደዛ ስታደርጉ የምታገኙት ሪዛልት ነው አር ኦ አይ ማለት ነው። ስለዚህ በፐርሰንት ነው የሚገለጸው ሁሌም። ይሄ ፒኤንኤል ግን ጀስት በዶላር ነው የሚያስቀምጥላችሁ ፕሮፊታችሁን ነው አክቹዋሊ የሚያሳየው ይሄ ግን በዶላር ነው የሚያስቀምጠው ማለት ነው። ይሄ በዶላር የሚቀመጥ ነው ትርፋችሁ ነው። ይሄ ኤግዛክት ትርፋችሁ ነው። ስለዚህ አሁን ወደ አንድ ነጥብ ሶስት ዶላር ያህል ትርፍ ሄዶልናል ማለት እንደ ማርጂን ደግሞ እየተያዘልን ይህን ያህል ነው በኮላተራል የተያዘው ማለት ነው። አስር ነጥብ አንድ ስድስት ዶላር አካባቢ ለኮላተራል ይዘው ነው ይህን ትሬድ ያስከፈተን ኢንተር ያደረግነው ደግሞ ወደዚህ ማርኬት ስንገባ ደግሞ የገባነው ሶስት ነጥብ ሁለት ላይ ነበረ። አሁን ላይ ደግሞ ማርኬቱ ዜሮ ነጥብ ሶስት ሶስት ላይ ሆኗል ያለው ያለ እኛ ደግሞ ስንገባ ነጥብ ሶስት ሁለት ሰባት ላይ ነበረ። አሁን ላይ ያው የማርኬቱ ፕራይስ እዚህ ጋር የሚያሳያቸዋል። እዛ ድረስ መሄድ አይጠበቅባቸው አሁን እዚህ ጋር ቲፒ እና ኤስኤል ስላስቀመጥኩኝ ነው። ያው እዚህ ጋር ቲፒ እና ኤስኤል ብላችሁ ገብታችሁ እዚህ ጋር ፖዚሽኑ ቲፒ እና ኤስኤል ብላችሁ የፖዚሽኑን ቲፒ እና ኤስኤል ማስቀመጥ ይችላላችሁ። አሁን ቲፒ ያስቀመጥኩት ዜሮ ነጥብ ሶስት አራት ላይ ነው። ኤስኤል ደግሞ የተቀመጠው ዜሮ ነጥብ ሶስት ላይ ነው። ሶ በነዚህ አይነት መንገድ ቲፒ እና ኤስኤል ማስቀመጥ ትችላላችሁ ማለት ነው። አሁን እኔ ልዛጋው ስለፈለግኩኝ ልዝጋው ብል እዚህ ጋር ክሎዝ የሚለውን ነው ምናካው ማለት ነው ወደ አስራ ሶስት ፐርሰ ፐርሰንት ሄዶልናል። ክሎዝ ልባለ ዜን ኮንፊርም እንላለን ማለት ነው። ዘጋን ይሄን ማርኬት ፕሮፊታብል ሆነን ዘጋን ማለት ነው። ወደ አንድ ዶላር ፕሮፊት ይዘን ዘጋን ማለት ነው። እነዚህ አይነት መንገድ ነው የምታረጉት ትሬድ የምታደረጉት ፊቸር ላይክ እና ፎሎ እያደረጋችሁ ን